የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትር አብይ አማካሪ ጌታቸው ረዳ ኋላ ቀሩ ቡድን የፕሪቶሪያዊ ግጭት ማቆም ስምምነት ለማፍረስ ሲሞክር ፌዴራል መንግስቱ ዝም በማለቱ አሁን ፌዴራል መንግስቱን ወደ ግጭት ለመጎተት እየሞከረ ነው በማለት ማምሻውን በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ላይ ወቅሰዋል። ይህ በሻቢያ ትእዛዝ የሚፈጸም ነው በማለት የከሰሱት ጌታቸው ለዚህ ዋነኞቹ ተጠያቂዎች ጀነራል ፍስሐ ማንጁስና ዮሐንስ መዲድ ናቸው ብለዋል።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 የትግራይ ጊዜያዊ አስተዳደር የአፋር ክልላዊ መንግስት የትግራይ ኃይሎች ወደ አፋር ክልል ዘልቀው በመግባት ጥቃት ፈጽመዋል በማለት ያሰማውን ክስ መሰረተ ቢስ በማለት ማምሻውን ባወጣው መግለጫ ላይ አጣጥሏል። አፋር ውስጥ ሀራ መሬት የተባለው ታጣቂ ኃይል ከአሁን ቀደም በትግራይ ላይ በተደጋጋሚ ጥቃት መፈጸሙን የጠቀሰው ጊዜያዊ አስተዳደሩ ችግር ፈጣሪው የአፋር ክልላዊ መንግስት አሁን ራሱ ከሳሽ ሆኖ ብቅ ብሏል በማለት ወቅሰዋል። ፌዴራል መንግስቱ የፕሪቶሪያውን የግጭት ማቆም ስምነት ተግባራዊ ማድረግ አለመቻሉ የትግራይ ህዝብን ስቃይ ከማራዘም አልፎ የህዝቡን ሰላማዊ ፖለቲካዊ ትግል ሊያስተጓጉል ይችላል በማለት ጊዜያዊ አስተዳደሩ አስጠንቅቀዋል። የትግራይ ዘር ማጥፋት አጣሪ ኮሚሽን በጦርነቱ በአምራቹ ዘርፍና በህዝቡ የገቢ ምንጮች ላይ ከ83 ቢሊዮን ዶላር በላይ ጉዳትና ኪሳራ መድረሱን በወጣው ሪፖርቱ ላይ አስታውቋል። ከአጠቃላዩ የገንዘብ ጉዳትና ኪሳራ 26 በመቶ በአገልግሎቱ ዘርፉ ላይ መድረሱን የጠቀሰው ሪፖርቱ ይህም በገንዘብ ሲተመን 21.8 ቢሊዮን ዶላር መሆኑን ጠቅሷል። በንግድ ላይ የደረሰው ጉዳትና ኪሳራ 27 ቢሊዮን ዶላር እንዲሁም በማኒፋክቸሪንግ ዘርፉ ላይ የደረሰው ጉዳትና ኪሳራ 19 ቢሊዮን ዶላር እንደሚደርስ ሪፖርቱ አመላክቷል። በአምራቹ ዘርፍ ላይ የደረሰው ቀጥተኛ ጉዳት ብቻ 33.1 ቢሊዮን ዶላር እንደሚገመትም ተገልጿል። ህወሓት ፌዴራል መንግስቱ ሐሙስ ሌሊት በትግራይ ኃይሎች ላይ የድሮን ጥቃት በመፈጸም ጉዳት አድርሷል ሲል ዛሬ ባወጣው መግለጫ ላይ ከሷል። ህወሓት መንግስት በጥቃቱ የፕሪቶሪያውን የግጭት ማቆም ስምምነት ሙሉ በሙሉ ጥሷል በማለት ወንጅሏል። ዳግም የሚቀሰቀስ ጦርነት በሁለቱም ወገኖች ላይ ከፍተኛ ውድመት ያደርሳል በማለት ያስጠነቀቀው ህወሓት መንግስት ስምምነቱን ለሌላ ዙር የዘር ማጥፋት በመሳሪያነት እየተጠቀመበት ነው ሲል ከሷል። ሌላው ህወሓት የአፋር ክልላዊ መንግስትም ለጸረ ትግራይ ታጣቂ ቡድን ነጻ መሬት በመፍቀድ የሌላ ዙር ጦርነት ማስፈጸሚያ እየሆነ ይገኛል በማለት ክስ አቅርበዋል። የህወሓት ሊቀመንበር ደብረ ጽዮን ገብረ ሚካኤል ፌዴራል መንግስቱ ጠብጫሪ ድርጊቶችን እንዲያቆምና ለግጭት ማቆም ስምምነቱ ተገዢ እንዲሆን የተባበሩት መንግስታት ድርጅትና አፍሪካ ህብረት ዲፕሎማሲያዊ ግፊት እንዲያደርጉ ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝና ለህብረቱ ኮሚሽን ሊቀመንበር መሐመድ የሱፍ ዛሬ በላኩት ደብዳቤ ላይ ጠይቀዋል። ደብረ ጽዮን አፋር ክልል ውስጥ በፌዴራል መንግስቱ የሚደገፍ ታጣቂ ቡድን ከትግራይ ጋር ግልጽ ግጭት ውስጥ ገብቷል ሲሉ ከሰዋል። ደብረ ጽዮን ፌዴራል መንግስቱ ሐሙስ ሌሊት በትግራይ ኃይሎች ላይ ፈጽሞታል ያሉት የድሮን ጥቃት ሁኔታውን አደገኛ በሆነ ደረጃ የሚያባብስ መሆኑን በመግለጽ አስጠንቅቀዋል። ስምረት ፓርቲ የትግራይ ጸጥታ ኃይሎች የኋላ ቀሩ የህወሓት ቡድን መጠቀሚያ እየሆናችሁ በመሆኑ የትግራይ ህዝብ እናንተን የጸጥታ ኃይል አባላትን በጥርጣሬ ሊመለከታችሁ ተገድደዋል ሲል ዛሬ ባወጣው መግለጫ ላይ ገልጿል። ፓርቲው ትግራይን እንደ ግል ንብረታቸው የሚቆጥሩ የህወሓት ቡድን ኋላ ቀር መሪዎች ትግራይን ከቀውስ ወደ ከፋ ቀውስ እያስገቧት ይገኛሉ ሲል ወቅሰዋል። የህወሓት ቡድን የሻእቢያ መጠቀሚያ ሊያደርጋችሁ የተዘጋጀ እየተዘጋጀ ነው በማለት የትግራይን ህዝብ ያስጠነቀቀው ስምረት ቡድኑ በትግራይ ህዝብ ዘንድ ተቀባይነት ስላጣና የሻቢያን ተልዕኮ ለማስፈጸም ሲል ታጣቂዎቹን ሰሞኑን ወደ አፋር ክልል አስገብተዋል በማለት ከሷል። ይህ ድርጊት የፕሪቶሪያውን የግጭት ማቆም ስምምነትና ህገ መንግስቱን እንደሚጥስም ፓርቲው አመላክቷል። ፓርቲው የትግራይ ህዝብ የኤርትራ መንግስትን ሊቃወም እና ልጆቹን ከጥፋት ሊታደግ ይገባል በማለት ጥሪ አድርጓል። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ኤርትራ የቀይ ባሕር ወሰኗን በራሷ አቅም መጠበቅ እንደምትችል ከግብጽ ጣቢያ ጋር ባደረጉት ቃለ ምልልስ ላይ ተናግረዋል። የቀይ ባሕር አዋሳኝ ሀገራት የባህር መስመሩን ደህንነት ማስጠበቅ እንዳለባቸው ያሰመሩበት ፕሬዝዳንቱ፣ ሆኖም ሀገራቱ በቅድሚያ የራሳቸውን የባህር ወሰን ራሳቸው መጠበቅ አለባቸው ብሏል። ፕሬዝዳንቱ ለሌሎች ሀገራት የጦር ሰፈሮችን መፍቀድ ችግሮችን ጎትቶ እንደሚያመጣ በመግለጽም ለቀይ ባሕር ደህንነት የትኛውም የውጭ አይል አስፈላጊ አይደለም በማለት አጽንኦት ሰጥተዋል።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 ቀጠናዊ ስጋቶቿን ለመክታትና በናይል ወንዝ ተፋሰስና በቀይ ባህር ስትራቴጂካዊ ጥቅሞቿን ለማስጠበቅ በቀጠና ወታደራዊና ዲፕሎማሲያዊ እንቅስቃሴዎቿን እያጠናከረች መሆኑን አብድላቲ ጠቅሰዋል። አብድላቲ የግብፅ እንቅስቃሴ በቀጠናው ወረራን ለመቀልበስ የቀየሰችውና በአግባቡ የተጠና የፖሊሲ ለውጥ መሆኑንም ጠቁመዋል። አንዳንድ ሀገራት የውጭ ስጋቶችንና ጠላቶችን በመፍጠርና ግጭቶችን በማባባስ አካሄድ የውስጥ ችግሮቻቸውን ወደ ቀጠናው እያጋቡ ነው በማለትም አብድላቲ ከሰዋል። የሶማሊያ መከላከያ ሚኒስትር አህመድ ፊቂ ከፑንትላንድ ቦሳሶ ወደብ ወደ ምዕራብ ሱዳን ምንነታቸው ያልተረጋገጠ እቃዎች በአውሮፕላን እንደሚጓጓዙ ማመናቸውን ሚድል ኢስት አይ ደረገ ዘግበዋል። ፊቂ ከቦሳሶ ወደ ቻድ እና ኒጀር ጭምር በረራዎች እንደሚደረጉ ማረጋገጣቸውን ዘገባው ጠቅሷል። ከቦሳሶ ወደ ሱዳን ቅጥረኛ ተዋጊዎች በአውሮፕላን ስለመጓጓዛቸው ያልተረጋገጡ መረጃዎች እንዳሏቸውም ፊቄ ተናግረዋል ተብሏል። የሱዳን መንግሥት የተባበሩት አረብ ኢሚሬቶች በቦሳሶ በኩል ጦር መሳሪያና ቅጥረኛ ተዋጊዎቹን ለሱዳን ፈጥኖ ደራሽ ኃይል ትልካለች በማለት በተደጋጋሚ ሲከስ መቆየቱ ይታወሳል። የሱዳን ፈጥኖ ደራሽ ኃይል ዓለም አቀፍ አሸማጊያዎች ያቀረቡትን በሰብአዊነት ላይ ተመሠረተ የተኩስ አቁም ጥሪ መቀበሉን አስታውቋል። ፈጥኖ ደራሹ ኃይል የተኩስ አቁም ጥሪውን የተቀበለው በዳርፉር ግዛት የመጨረሻ የሱዳን ጦር ሰራዊት ይዞታ የነበረችውን ኤልፋሸር ከተማ ከተቆጣጠረ ከሳምንት በኋላ ነው። የሱዳን ጦር ሰራዊት በበኩሉ የተኩስ አቁም ጥሪዎችን የሚቀበለው ፈጥኖ ደራሽ ኃይል በሲቪል አካባቢዎች ጠቅልሎ ሲወጣና ትጥቅ ሲፈታ ብቻ መሆኑን መግለጹን አሶሽትድ ፕሬስ ዘግቧል።